መጀመሪያው ምዕራፍ የተኩስ አቁም ስምምነት ከተጠናቀቀ ከሳምንት በኋላ እስራኤል በጋዛ ላይ መጠነ ሰፊ ጥቃት መፈጸም ጀምራለች። በዚህም ሰኞ ምሽት የጀመረው የቴል አቪቭ የአየር ድብደባ ከአራት መቶ በላይ ፍልስጤማውያን ለሞት ሲዳርግ በመቶዎች የሚቆጠሩት መቁሰላቸው እየተዘገበ ይገኛል። እስራኤል ጥቃቱን የጀመረችውም የመጀመሪያው ምዕራፍ የተኩስ አቁም ስምምነት እንዲራዘምና ታጋቾች እንዲለቀቁ አሜሪካና እስራኤል ያቀረቡትን ሀሳብ ሐማስ አልቀበልም በማለቱ ነው ተብሏል። ዓለም አቀፍ ትንታኔ ዘገባችንም የተመለከትነው ነው ርዕሰ ጉዳይ ነው። ዘላለም ዳዊት በጋዛ ሰርጥ ለሁለት ወራት የታየው አንጻራዊ መረጋጋት በድንገት በአንድ ሌሊት ተቀይሯል። እስራኤል በደርዘን የሚቆጠሩ የሐማስ ኢላማዎችን የመታች እንደሆነ ዓለም አቀፍ መገናኛ ብዙኃን በስፋት እየዘገቡ ነው። የኢየሩሳሌም ባለስልጣናትም ዘመቻው ተጠናክሮ እንደሚቀጥልና ከዚህም የከፋ ሊሆን እንደሚችል ጠቁመዋል። የጠቅላይ ሚኒስትር ቤንያምን ነታንያሁ ጽሕፈት ቤት እንደገለጸው እስራኤል ከዚህ በኋላ በሐማስ ላይ እየጠነከረ በሚሄድ ወታደራዊ ኃይል እርምጃ ትወስዳለች፣ ክንዷም በዚህ አሸባሪ ቡድን ላይ ይበረታበታል። ጥቂት ሳምንታት ቢያንስ ለሁለት ወራት በጋዛ አንጻራዊ መረጋጋት ቢታይም ከትናንት በስቲያ ሰኞ ምሽት ሳይታሰብ ከላይ ከሰማይ መዝነብ የጀመረው የእስራኤል እሳት ቀድሞውን የወደመችውን ያችን ትንሽዬ ግዛት ይበላት ጀምሯል። ምንም እንኳን ሕዝቡ በድንኳን ውስጥ ቢሆንም ከመጀመሪያው ዙር የተኩስ አቁም ስምምነት በኋላ ቢያንስ ስጋታቸው ቀንሶ እንደነበር ይነገራል። ነገር ግን ከትናንት በስቲያ ምሽት በድንገት በደረሰው አስደንጋጭ ጥቃት ሁሉም ነገር ተቀይሯል። በሐማስ የሚመራው የጋዛ ጤና ሚኒስቴር እንዳስታወቀው ዘገባ እስከተዘጋጀበት ጊዜ ድረስ በእስራኤል የአየር ድብደባ የተገደሉ ሰዎች ቁጥር ከአራት መቶ በላይ ደርሷል። የፈረንሳዩ የዜና ድርጅት የኤፍፒ የጋዛ ጤና ሚኒስትር መሐመድ ዛቁትን ጠቅሶ እንደዘገበው የመውቱት አብዛኞቹ ሴቶችና ሕጻናት መሆናቸውን አስታውቋል። ከሟቾቹ ባሻገር ከስድስት መቶ ስልሳ በላይ ሰዎች እንደቆሰሉና አንዳንዶቹም በከባድ ሁኔታ ላይ እንደሚገኙ በጋዛ ሆስፒታሎች ውስጥ ያሉ የህክምና ባለሙያዎች ገልጸዋል። የሐማስ ከፍተኛ የደህንነትና የፖለቲካ ሰዎች ከመውቱት መካከል እንደሚገኙ ተዘግቧል የጋዛ ምክትል የውስጥ ጉዳይ ሚኒስትርና በግዛቱ ውስጥ ከፍተኛ የሐማስ የደህንነት ባለስልጣን መሐሙድ አቡ በአየር ጥቃቱ እንደተገደሉ ተነግረዋል የእስራኤል ጥቃት የሐማስ አስተዳደርም የስራ ክትትል ኃላፊም ኢሳም አልዳሊስን የፍትህ ሚኒስተሩም ምክትል ሚኒስትርና በሂጃት አቡ ሱልጣን የውስጥ ደህንነት አገልግሎት ዋና ዳይሬክተር አህመድ አልሃታን ጨምሮ በርካታ የሐማስ ባለስልጣናትን ኢላም አድርጓል ጦርነቱ ቀድመውንም ግዛቷን አውድሟታልና ና ህክምና ቁሳቁስና መገልገያዎች ባለመኖራቸውም የህክምና ባለሙያዎቹም ከፍተኛ ችግር ውስጥ መሆናቸውን ተናግረዋል። የእስራኤል እርምጃ ችግሩን እያባባሰ እንደሆነና የተኩስ አቁም ድርድር ስምምነቱም በአንድ ወገን ማለትም በቴል አብብ እንደተጣሰ እንዲሁም የታጋቾችን ዕጣ ፈንታም አደጋ ላይ እንደጣለም ሐማስ አስጠንቅቋል። በአውሮፓውያኑ ጥር አምስት በጋዛ የነበረውን አስከፊ ውጊያ ያስቆመ የተኩስ አቁም ስምምነት ቢደረስም የፍልስጤን ባለስልጣናት የተኩስ አቁሙ ከተደረሰ ወዲህ እንኳን ጥቃቷን ያላቆመችው እስራኤል በደርዘን የሚቆጠሩ ሰዎችን እየገደለች ነው ሲሉ ሲወቅሱ ቢቆዩም የአሁኑ ግን የከፋ ሆነዋል። የእስራኤል ጦር ኃይል በአንጻሩም የተኩስ አቁም ስምምነቱም ከጸናበት ጊዜ ጀምሮ ወታደሮቻቸውን ለመቅረብ ወይም ፈንጂ ለማጥመድ እና ቦምብ ለመጣል የሚሞክሩ አሸባሪዎች የሚያደርሱትን ስጋት ለማስወገድ እርምጃ እየወሰደ መሆኑን እየገለጸ ነው። ከሳምንታት በፊት እስራኤል በጋዛ የቀሩት ታጋቾች ሳይለቀቁም ሁለተኛው ዙር የተኩስ አቁም ድርድር እንዲደረግ አትፈቅድም ሲል የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽህፈት ቤት ማስታወቁ የሚታወስ ሲሆን ሐማስ በእንቢተኝነቱ ከቀጠለን ተጨማሪ እርምጃዎች ይኖራሉ፣ ይህ ምናልባትም ከቀድሞው የባሰ ሊሆን ይችላል ስትል ቴል አቪቭ መዛቷም አይዘነጋም። በአንጻሩ የሐማስ ከፍተኛ ባለስልጣናት ታጋቾችን ለመልቀቅ ብቸኛው መንገድ ስምምነቱን አክብሮ የሁለተኛውን ምዕራፍ ድርድር መጀመር ነው ሲሉ ተናግረው ነበር። የስላ ስድስት ዓመቱ መሐመድ ጃርጉን በካን ዩኒስ ከተማ በሚገኘው የወደመ ቤቱ አጠገብ በድንኳን ውስጥ ተኝቶ ሳለም በተሰማ ከባድ ፍንዳታ ነቅቷል። ይህ ቅጽበትም ህልምና ቅዠት መስሎ ሎት እንደነበር ይናገራል ነገር ግን ነገሩ እሱ እንዳሰበው ቅዠትም ህልምም ሳይሆን ለሁለት ወራት ዘንግቶት የነበረው ከሰማይ የሚዘንበው የእስራኤል እሳት ነው ታዲያ ካንቀላፋበት ሲነቃ የዘመዶቹ ቤትና ሰፈራቸው በእሳት ጋይቷል በዚያች መንደር ብቻ ከ ከሀያ በላይ ሰዎች መሞታቸውንና መቁሰላቸውን ከነዚያም አብዛኛዎቹም ሕፃናትና ሴቶች መሆናቸውን ተናግሯል የሀያ አምስት ዓመቱ ወጣት ራሜዝ አላማሪን እንደገለጸው እንደገና የገሃነምን እሳት በጋዛ ላይ ያዘነቦት በማለት እስራኤልን ወቅሷል የተበጣጠሱ የሰው አካላት በየቦታው ወድቀው ነበር። የቆሰሉት ሊያክማቸው የሚችል ዶክተር አላገኙም ሲል ይናገራል። በአካባቢው ያሉ ህንጻዎች ወድመዋል። አሁንም ከፍርስራሾቹ ውስጥ የሞቱና የቆሰሉ አሉ። ዳግም ፍርሃትና ሽብር ነቅሶብናል። አሁንም ሞት ከህይወት እጅግ ይሻላል ሲል ወጣቱ ጭንቀቱን ይገልጻል። ይህ ሊታሰብ የማይችል ነው። የእርቅ ስምምነቱም በአስቸኳይ መጀመር አለበት ሲሉም በጋዛ የተባበሩት መንግሥታት ድርጅት የዌስት ባንክ አስተባባሪም ሙሐመድ ሃዲ ተናግረዋል። የተባበሩት መንግሥታት ድርጅት የሰብአዊ እርዳታ አስተባባሪም በጋዛ ላይ እየተካሄደ ያለው ድርጊት ምን ያህል አስደንጋጭና ተቀባይነት የሌለው እንደሆነ በግልጽ የሚታይ መሆኑን አመላክተው ግጭቱን ለማቆምና የሰዎችን ህይወት ለማዳን የተኩስ አቁም ስምምነቱን በአስቸኳይ መጀመር እንዳለበት አጽንኦት ሰጥተዋል። የጋዛ ሰርጥ አሁን ቀይ መብራት የበራበት አደገኛ ቀጠና ነው። ሰዎች ከበይታኑን ኩዛአ፣ አባሳን አልካቢራና አልጃዲዳ አካባቢዎች እንዲለቁ የተነገራቸው ሲሆን ወደ ምዕራብ ጋዛ ከተማና ካኒዮኑስ መጠለያዎች በአስቸኳይ እንዲሄዱም የእስራኤል መከላከያ ሚኒስትር ቃል አቀባይም በኤክስ ማህበራዊ ትስስር ገጻቸው ላይ ባሰራጩት መልእክት ተናግረዋል። ዳግም የተጀመረው ጦርነት ስጋት የፈጠረባቸው የጋዛ ነዋሪዎች ላይ ብቻ ሳይሆን በጋዛ ድንበር ያሉ እስራኤላውያን ዘንድም ጭንቀት ነግሷል። ከትላንት ማለዳ ጀምሮ በሰሜናዊው ጋዛ ከባድ የመትሬስ ተኩስ፣ የጦር አውሮፕላኖች በሰማይ ላይ ማጓራትና የፍንዳታ ድምጾች መሰማት በመጀመሩም ሐማስ ጦርነቱን የቀሰቀሰውን ጥቃት የፈጸመበት የእስራኤል ሲደሮት ከተማ ውስጥ የሚኖሩ እስራኤላውያን ታጣቂ ምናልባት ዳግም ጥቃት ሊፈጽምባቸውና ጦርነቱ እንደገና ሊጀምር እንደሚችል ስጋት አይሎባቸዋል። ጦርነት በሌለበት በእያንዳንዱ ቀንም ሐማስ እንደገና ሊያጠቃን እየተዘጋጀ ነው የሚሉ በርካታ እስራኤላውያን ምንም እንኳን በንጹሐን ፍልስጤማውያን ላይ የሚደርሰው ስቃይ ቢያሳዝናቸውም በሐማስ ላይ የሚወሰደውን እርምጃ እንደሚደግፉ ይናገራሉ። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ታጋቾቹ ካልተመለሱና ሁሉም የጦርነት ግቦቻቸው ካልተሳኩም በጋዛ ሐማስን ማጥቃታቸውን እንደሚቀጥሉ ተናግረዋል። ጠቅላይ ሚኒስትር በንያሚን ኔታናዩን ከዚህ ቀደም በጋዛ ያለው ጦርነት ዋና ግብ የሐማስን ወታደራዊ ኃይል ማጥፋትና ታጋቾችን ማስመለስ እንደሆነ መናገራቸው አይዘነጋም። እስራኤል በጋዛ የምታደርገውን ዘመቻ የሚደግፉ እስራኤላውያን ቢኖሩም የታጋቾች ቤተሰቦች ግን ትልቅ ስጋት ላይ ናቸው ሲል የታጋቾችና የጠፉ ቤተሰቦች ፎሬም ባወጣው መግለጫ አስታውቋል። በዚህም በርካቶች የቴል አቪቭን ጥቃት በመቃወም ጎዳናዎች ላይ ወጥተዋል። የእስራኤል መንግስት ታጋቾችን አሳልፎ ለመስጠት ወስኗል የሚለው የሚያደርገውን የፎረሙ መግለጫ የምንወዳቸውን ሰዎች ለመመለስ የተጀመረውን ሂደት ሆን ብሎ ማፍረሱም አስደንጋጭና ቁጣ እንቀስቃሽ ነው ሲል አክሏል። ፎረሙ እስራኤልና ሐማስ ወደ ተኩስ ማቆም መመለስ አለባቸው ሲል የጠየቀ ሲሆን ጦርነቱን ለማስቆም ቃል የገቡትን የአሜሪካ ፕሬዝዳንት ዶናልድ ትራምፕ እስካሁን እንዳደረጉት እርምጃቸውን እንዲቀጥሉ ጥሪ አቅርቧል። እስራኤል 59 ምርኮኞች አሁንም በጋዛ እንደሚገኙና እስከ 24 የሚደርሱት በሕይወት እንዳሉ ተገልጻለች። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽህፈት ቤት ከ ሶስተኛው ምሽት ጀምሮ ያደረጓቸው የአየር ጥቃቶች ሐማስ ታጋቾችን እንዲፈታና የመጀመሪያውን ዙር የተኩስ አቁም ስምምነት ለማራዘም የቀረቡትን ሐሳቦች በመቃወሙ የተሰጠ ምላሽ እንደሆነ አስታውቋል። በጋዛ የሚገኙ የተባበሩት መንግስታት ሰራተኞች ለቢቢሲ እንደተናገሩት በየአምስት ወይም በየስድስት ሰከንዶች ልዩነት ፍንዳታ ሲሰማ ነበር። የሰኞ ምሽቱ ጥቃት ሲጀምር በደቡባዊ ጋዛ በምትገኘው አልማዋስ የነበሩት የተባበሩት መንግስታት የዩኒሴፍ የህፃናት መርጃ ድርጅት ቃል አቀባይም ሮዛሊያ ቦለን መስጀት ለሁሉም ሰው ከባድ ነበር ሲሉ ለቢቢሲ ተናግረዋል። የእስራኤል የውጭ ጉዳይ ሚኒስቴር ቃል አቀባይ ኦሬን ማርሞርስታይን እስራኤል በጋዛ ላይ ጥቃት ተጀመረችው ሐማስ የተኩሳቁሙን ለማራዘምና ታጋቾችን ለመልቀቅ የቀረበውን ሀሳብ በተደጋጋሚ ስለተቃወመ ነው ብለዋል። ከዚህ በኋላ እስራኤል በሐማስ ላይ እየከበደ የሚሄድ ወታደራዊ እርምጃ መውሰዷን ትቀጥላለች ያሉ ሲሆን፣ ይህም ቀደም ሲል ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽፈት ቤት የወጣውን መግለጫ የሚያጠናክረው ነው ተገኝተዋል። ቀደም ሲል ሐማስ የተኩስ አቁሙን ለማራዘም የቀረቡ ተጨባጭ ሐሳቦችን ተቀብሎ የነበረ ቢሆንም በመካከል ሀሳቡን ስለቀየረን ቡድኑን ከመደብደብ ውጭ ሌላ አማራጭ ስለሌላቸው በጋዛ ላይ ጥቃት እንደጀመሩ ማርሞሪስታይን ተናግረዋል። በእነዚህ ጥቃቶች የተኩስ አቁሙ ንግግሮች አብቅቶላቸዋል ወይ ለሚለው ጥያቄም መልስ የሰጡት ቃል አቀባዩ የተኩስ አቁሙ እኮ ከሁለት ሳምንታት ተኩል በፊት ነው ያበቃው። ለአርባ ሁለት ቀናት ነው ተኩስ ለማቆም የተስማማ ነው። በስምምነቱ መሰረት ከአንድ ምዕራፍ ወደ ሌላው ቅጽበታዊ ሽግግር የለም ብለዋል እንደ አዲስ የተጀመረውን የቴል አቪቭ ጥቃት ተከትሎም ተመድ የአደብ ግዙ መልእክቱን አስተላልፈዋል። የተባበሩት መንግስታት ድርጅት ዋና ጸሐፊም አንቶኒዮ ጉተሬስ በደረሰው ጥቃት መደንገጣቸውን ገልጸው የተኩስ አቁሙ እንዲከበር ጽኑ ጥሪ አቅርበዋል። ሃማስ ባወጣው መግለጫም እስራኤል ጥቃት ከመጀመሯ በፊት ስለ ጥቃቶቹ ለአሜሪካ መረጃ እንደሰጠቻት ከተገለጸ በኋላም ዋሽንግተን በጋዛ ለሚፈጸሙ እልቂቶች ሙሉ ኃላፊነት ትወስዳለች ሲል ወቅሰዋል። በመግለጫውም አሜሪካ አስታራቂ ነኝ፣ ቀጠናውን ለማረጋጋት የጣርኩ ነው የምትለው ውሸት መሆኑን ያጋልጣል ተብሏል። ዓለም አቀፉ ማህበረሰብ በሰብአዊነት ላይ ለሚፈጸሙ ወንጀሎች ወራሪውንና ደጋፊዎቹን ተጠያቂ ለማድረግ ፈጣን እርምጃ እንዲወስድም ሃማስ ጥሪ አቅርቧል።